እስኪ በርጫ ነፃ ወጪ ግንባር የሚባል አዲስ ተፈጥሯል። የመርቃና የጫቱ ጠበቃ ለአደራ የማይበቃ ጀዝማ ነው። እስኪ ሰምተነው እንመለስ። ወንድሜ ካልጫ ወንድሜ ካልጫ ብላበት ምናምን የሚል አንድ ሰው እየመጣልና ከጫት ቃሚዎች ነፃ ወጪ ግንባር የተጻፈለት ግጥም ነው። ግጥም አመጣላችኋለሁ። ግንባር ወንድሜ ካልጫ ከወጥም በጽባጫ ይሻልሃል በርጫ ወንድም አለም በሶ ያስመስላል ገሶ፣ መቃሙ ይሻላል ሂርናና ገለምሶ። ሼፒ የሚያደርገው ገለምሶና ወንዶ። ወንድሜ አቮካዶ በርሚል ያስመስላል ቦርጭህን አክብዶ። ወንድም አለም ዱባ ያስመስላል፣ ይልቅስ ቃምበት ገለምሶ በኮባ። ወንድሜ በፒዛ ጮማ ነው የሚበዛ፣ ይልቅ ለመመርቀን በርጫጫቱን ግዛ። ወንድም አለም ይልቅስ በርጫ ቃም ሀራራ ሳይመጣ፣ ምክንያቱም ድንች ከመሰልቀት ትንሽ የጫት ቀንበጥ ፈርሾ ማላመጥ ሳይሻል አይቀርም፣ በዳቦ በቂጣ ቦርጭን ከመገልበጥ። እሺ የተከበራችሁ የሁሴን አህመድ የተውሒድ ሙንሺድና የስነ ምግባር ተከታታዮቻችን ብዙዎች መንሽን አድርጋችሁ ወደኔ የምትልኩልኛላችሁ፣ ጥሩ ነው መሰጠት ያለበት እኔ ማይቻው ነበር ችግር የለው ሙንሺድ እያደረጋችሁ መልስ ይሰጣል፣ ምናምን የምትሉ ጥሩ ትብብር ነው። ይሄ ለምን? ምክንያቱም አበላሾች ስላሉ ነው። አሁን ይሄ ከጫት ማህበር ነፃ አውጭ ግንባር ምናምን የሚባል ማህበር አላቸው ማለት ነው። ማህበር አላቸው ማለት ነው። ይሄ ጫት እና ይገርማችኋል የሚገርም ነው። እኔ ወንድሜ ከበርጫ ብላበታል። ልጫ ነው፣ ትክክል ነው። ይሄ ጀዝባ ግን ይሄ ጀዝባ የጀዘበ በጫት በጫት አለው እየቃመም ብዙ የሚጽፉበት ላይ የምርቃና ውጤት ነው የጻፈው الناس <سؤال> ከኔ ጋር እና ያይዘው والله በጣም ትውልዱን እየበከሉ ያለው እነዚህ ናቸውና፣ እስኪ አንድ ሰው የመጣ አለ ወንድሜ ካልጫ ብላበት ምናምን ምናምን የሚል ሰውዬ ምናምን አለ። ያያችሁ አያውቁም። ወንድሜ ካልጫም ማለት ምን ከበርጫ ነው። ያያችሁ ይሄ በቃ ይህን ኮንፊውስ ጭንቅላታቸው በትክክል ስለማይሰራ እዩት እንግዲህ። በትክክል የገጠምኳትን ግጥም እንኳን አላመታታትም። ለምን ወንድሜ ከበርጫ ብላበት አልጫ የሚላለንና ስገኔ ደግሞ ሌላ ልግጠም ብሎ መምጣት ነው።

አይ አዳም እሱ ልዩነት ለጫት ጠበቃ ነው። ለጫት ጥብቅና የቆመ ነው። ለበርጫ የጫት ማህበር ነፃ ውጭ ግንባር ብሎ የመጣ ነው። መልስ እየተሰጠ ሁለቱም ያመነበት የሚኖርበት ሁኔታ ነው የገጠመው፣ ማለት ነው። የጀዘበበት ኮባ ከኮባ ጋር ገብለቀ እና ያልገለጸው የለም። ምን አለ? ከድንችም ይሁን ከፒዛም ይሁን አጠቃላይ ያሉ ምግቦች ይሁን ቂጣ ይሁን አጠቃላይ እነዚህ ምግቦች ትተህ በጫት ድርቅ በቃ እንጨት ከሆነ አፉ አያቱ እንጨት በቃ በርጫ በርጫ ያደርጋል ከጫት ስለዚህ አሁን አያቱ ጀምረናል ማለት ነው ጥሩ እኔ ደግሞ በጣም ያስከስተኛል ይሄ መልስ ለመስጠት ግጥም አፌ ላይ ነው ሳልቅም ነው የሚገጥመው እሱ ግን እየቃማ አላያቱ አፉ ላይ መሐል ላይ ፕሮፋይሉ አይቼዋለሁ በጣም ለፍላፊ አስከፊ በቃ በምር የምርቃና ውጤት ነው። ግጥሙ የምርቃናና ምርቃና ያልታከለበት ግጥም እንግዲህ በደንብ አድምቆልናል። አሁን ቀጥታ ወደዛ ነው ኢንሻአላህ መልስ ነው። የጫቱ ጠበቃ የጫቱ ጠበቃ፣ ላደራ ማይበቃ፣ በሱስ የሻገተ አፉን የሸተተ፣ ከጫት ነፃ አውጪ ብሎ ግጥም ፃፈ አሉባልታ ወሬን የለፈለፈ፣ የትውልዱን ሸክም ስማኝ አቶ በርጫ፣ የትውልዱን ሸክም ስማኝ አቶ በርጫ፣ ቁጭ ብለህ መቃም ነው አትችልም ሩጫ። ይኸው ይኸው አደረገ በርጫውን ቀጫጫ ምክር አትሰማም ደርቀሃል በጫት በጮህ ነው ስራህ ዘውትር መንጫጫት። የትውልዱን የትውልዱን ሸክም የቆመ እንጨት ወደ መጥፎ ሱሶች የሚጣራ ወጣት ፋራ መሃይሙ ፋራ መሃይምነህ በጫት ይሆን ጀዝባ ከምግብ አብልጠ ለጫቱ ገሪባ አንተ አትበቃም ለመሆን አባባ። ለመምከር አልበቃናል አባባ፣ ሆነናል ለመምከር በቅተናል። ሰውነቱ ሁሉ በጫት ሆኗል ጀዝባ። ተው እንጂ በሚዲያ አትፍጠር ወከባ። ያለ ጫት የተገጠመ ግጥም ሲታፍ ታያችሁ። እኛ ያሳደገን እኛ ያሳደገን የእናት ምርጡ እንጀራ፣ አንተ የደረከው የጫት ባለ እንጀራ። ስለዚህ ማህበርህ የጫቱ ገለምሶ፣ ጥርሶች አበስብሶ፣ ጭንቅላት አፍርሶ፣ ጭሶ አጫጭሶ፣ ገቢህን ቀንሶ በምርቃና ሰዓት ውጭና መላልሶ፣ የሞቀ የሞቀውን ትዳር የሞቀውን ትዳር ወስውሶ አፍርሶ፣ የምግብ ፍላጎት ዘግቶ አስረስቶ፣ ጥጋ ጥጉ ያስተኛል በመሃል መርካቶ። ወንድም ከምትቅም አመርቃን ገለምሶ፣ ብትጠጣ ይሻላል በኩባያ በሶ። አላህ አክበር። ይህ ነው ወገን ለወገን የሚገጥመው ይህ ነው። የኔ ግጥምና እሱ እሱ የሱስ ነው። እንጀራ ይቆራል ቂጣ ፒዛ ከፒዛ ጫት ግዛ አለ ምን አይነት እንደገና አቡካዶ ደግሞ ቦርጨህን አጽፎ እንዲህ የሚያሳይ ነው። በቃ ይሄ እነዚህ ናቸው። ይሄ ጫት የሚቅም በጫት ሱስ የተያዘ ጫቱን የሚቅም ምን ይባላል? ጫቱን የሚቅም የትውልዱ ሸክም እንለዋለን ቀሽም። እና ዝም ብሎ ጽፌያለሁ ምናምን አትበል አንተ የገሪባ ግጥም ነው ይሄ ደግሞ አስተዋል እና አመዛዝሉት። ኮሜንት ይሄን ይመስላል አንተ ገራባ 270 ሺ የተከተላችሁት አንፎላው አድርጉት። አብደዋል እኮ አሳክሙት። እንደው እሱን ልጨምርበት ነበር ያ በቃ ጫት ይላል ከምግብ ጫት ሻ እሱ ነው ምግቡ አደረቀው ጀዘበ በጫት እንዴት ይኖር ያለ ያለም በጣም አበደ። ብዙ ድረሱን ለተለበሉ እኔም የበኩሌን አዋጣና